ሀናየና እርግብ ተፋጠዋል። ምክንያቱም አንገት መስቀሌን ታመጫታለሽ አታመጫትም በሚል ሀና ከ እሷ ጋር ግብ ግብ ተያይዛለች። እንዲሁም በተከታታይ ቁም ሳጥን ውስጥ እየገባች ስትፈትሽ እንግዲህ አያድርስ ነውና ድንገት ወይዘሮ ሚላት ይደርሱባታል። ሀናዬ ትደነባበርና ትደነግጣለች። ምንድን ነው ይሄ ነገር እያሉ እንዲሁም ትሰርቃለች ያለቻቸውን እርግብ እያስታወሱ እውነት ይህን ነገር ሀናዬ አታደርግም በማለት ግራ ተጋብተው ምን ሆነች ነው? ለምን አትናገሪም ቢሏትም በፍጹም ለመናገር ሳትችል ትታቸው ምኝታ ቤት ወጥታለች። ሰላም ደግሞ እንግዲህ የአባቷን ለማ ለመርዳት ሰባ ሺ ብር አጠራቅማ እንግዲህ በጆሮ አማካኝነት አካውንት ገብቶ እንዲሰጥ እየተደረገ ነው። ፎቶውንና መስቀሉን ማን ወሰደው ከነ ከነሱ ቤት ብያለን። ግራ የተጋባ ነው፣ እንዴት እንደተወሰደ ልነግራችሁ ነው። ባዩሽ ወይዘሮ ባዩሽ አንድ ልጅ እንግዲህ እነዚህን ተምቹ የሚባለውን የጆሮን ጓደኛ እንግዲህ ገንዘብ በመስጠት ሀምሳ ሺህ ብር እንሰጣለን፣ ሀያ ሺህ ብር ቅድሚያ፣ ሰላሳ ሺህ ብር በኋላ ከነዚህ ሰዎች ቤት ገብተህ ፎቶውንና መስቀሉን አውጥተህ አምጣ የተባለው ነው። እንግዲህ አሁን ገንዘቡን ስላልሰጡት ግብ ግብ ሲገጥም መጣላ ሲመጣ ከወይዘሮ እርግብ ደግሞ ከወይዘሮ ሚላት የጠየቀችው አምሳ ሺህ ብር ለእሱ የሚከፈለው ነው። በጣም ይገርማል ሆኖም ግን ሀምሳ ሺህ ብር ዙሮ ዙሮ ለአቶ ኖላዊ ማሳከሚያ በመግባቱ ደግሞ የሚገርምም አካሄድ ነው እንግዲህ ምን ተፈጠረ እሷንስ በድጋሚ ጠርተው መኝታ ቤት ሀና የምን እያደረግሽ ነው ብለው ሲያስጨንቋት የሐሴትን ፎቶ ለማየት ነው አስር ጊዜ የምገባው ሐሴት ፎቶ ለአንቺ ምን ያደርግልሻል ብለው ሲጠይቋት እርግብ ከመጣች በኋላ አላቅም ለሐሴት ፎቶ ለማየት በጣም ልቤ ቆመዋል ስትላቸው ምን ችግር ታዲያ እኔ ያሳይሻል ነበር በጠየቅሽኝ፣ ይሏታል። እሷ ደግሞ እሷ ከተገኘ በኋላ እኮ ነው ፎቶውን የቆለፍኩት እንጂ ዘወትር ከዚህ ይኖር ነበር፣ ከዱርጅ ውስጥ፣ አሉና ሄደው አምጥተው ሲያሳዩት፣ ድንገት ስልክ ደግሞ ጥሪዋ ስልኳ እያቃጨለ ነበር። ከዛም አየች እና ፎቶን ስታዩ ደነገጠች፣ ተርባተበተች። ምን ለማድረግ ምን ሆነች ነው እያሉ ወይዘሮ ሚላት ቢናገሯትም መንቀጥቀጥ እና መንባት በትሆን ለምን የራሷ ፎቶግራፍ ስለሆነ አለቀላቸው ባዮች እና እርግብ። በዚህ መካከል ስልክ ተደውሎ አባት ድንገት ታሟ ተብላ ተጥርታ ውሆቶውን ሞሩራ ወጣች። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ለሰብስክራይ ላይክ፣ ሸር እያረጋችሁ አበረታቱን። እንግዲህ ቀጣይ ኖላዊን ይዘንላችሁ መጥተናል። ሀና አሁን በጣም ጭንቀት ላይ ትገኛለች። ሆኖም በተከታታይ የገባች እርግብን እንድትሰጣት ብትለምናትም በፍጹም አልሰጥሽም። እንደውም ይሄን ነገር መርሳት አለብሽ። ይሄን ነገር ካረሳሽ ግን ሲኦል ነው ማድረገው ህይወትሽን ሲል ስያለች ትዝት ያስገባት ነበር ወይዘሮ ባዩች ደግሞ ከሚላት ጋር ተገናኝተው አምሳ ሺ ብር እንደጠለበቻቸውና አምሳ ሺ ብር አለችኝ ይሄን ነገር ለምንድን ነው የምትፈልጊው ብዬ ስላት ደግሞ ለወንድ የሚያለች ለዛስ እንደዛ ሲበድላ ለነበረ እንደትሰጠዋ ደ ብዬ ግራ ተጋባኝ ስትላት እንዴ ምን አይነት ጉደኛ ናት አሁን ፍየል ከመምጣቷ አጥቅጠል መቀንጠሷ እንዴት አሁን ገንዘብ ትጠይቅሻለች እያለች ወይዘሮ ባዩች ጉዳዩን እንደማታቁና ስታስተጋባ ሰማናት መጨረሻ ላይ ግን አሁን አግኝቻት አሁን እንዳጣላኝ ነው ምፈልገው። ለማንኛውም ለዛሬው ልስጣት እና ሌላ ጊዜ ግን እከታተላት አለሁ ስትል ስጫት አሁን መታ ደግሞ እናትነቱን እንዳትልች ከዚህም በላይ ኮ ብጠይቀኝ እኔ ምንም አይደለም ግን ለምን እንደምታውለው ማወቅ አለብኝ አለች ወይዘሮ ሚላት። ከዛም እንድሰጣት ስላለቻት እቤት ሄዳ እንግዲህ ገንዘቡን እሰጥሻለሁ አካውንቱን አንጪ ተባለች እና ሀምሳ ሺው ወደ አካውንትሽ፣ ሀያ ሺው ደግሞ ለራስሽ አንዳንድ የምትፈልጊውን ነገር የምትገዥበት ተብላ ሰባ ሺ ብር አካውንቷ ውስጥ ገባላት። እንግዲህ ይህንን ስትሰማ ወይዘሮ ባዩ ስልኳን ደውላ እኔ ተቀብያለሁ ገንዘቡን አካውንቱን ላኪ፣ ሌላ አስገባልሽ ስትል ወደ አካውንቱ ታስገባለች። እንግዲህ ተምቹም ደግሞ ቀሪው ብር ስላልተሰ የሰጠው ጌታ አለ እያለ ልጁ ማንቁርቱን ይዞ ስለነበረ ሀምሳ ሺህ ብሩን ይዞ እንግዲህ ከወይዘሮ ባዮች ጋር ሲገናኙ ወይዘሮ ባዮች ደግሞ ምን አለች? እንግዲህ ከዚህ በላይም ሌላ ነገር ስራ እንድታሰርኝ ይፈልጋለሁኝ። ትንሽ እስር ቤት ገብቼ ቆንጠጥ አድርገውኝ ስለወጣሁ ነው እኮ የጠፋሁብሻላት። አይ ችግር የለውም ልጁን ግን ይህን ሀምሳ ሺህ ብር ስሰጠው ከዚህ በኋላ አያውቀንም አታውቀውም፣ ይህንን አስጠንቅቀው ስትል ነበር የሰጠችው። ከዛም ወደ ተምቹ ደወለና ሲጠራው እኔ በአንድ ስልክ ነው የጠራኛው። እኔን እኮ እንደምታስወግደኝ ስትለይ በተደጋጋሚ ይፈሪቸህ ነው ይዤልህ የመጣሁት እና አሁን ይኸውልህ ይዤልህ መጥቻለሁ ብሎ ሲሰጠው አላመንም ተምቹ መቁጠርም አልቻለም በህይወቱ ያላገኘውን አምሳ ሺ ብር ነው ያገኘው እና ምን ልስ ይህን ስትቆጥር ይመሽብሃል ይልቅ ይዘህ ዘወር በል ብሎ አምሳ ሺ ብሩን ሲሰጠው ቀጥታ ሄደው ወደ ጆሮ ነበር ጆሮ ጋር ተገናኝቶ ሲያወሩ ስልሃና የአባቷ ጉዳይ ነበር አሁንም ጆሮ የሚያስበው አይ አሁን እኮ እኔም የተወሰነ ገንዘብ አገኝቼ ለአንተ ልሰጥ ነው ሲለው፣ ብቻ ከሰው ነጥቀህ እንዳይሆን ይህን ነገር እጸየፈዋለሁ ሲለው፣ አይደለም ጠይብሽ ምክንያቱን ንገረኝ ምክንያቱ ምንድን ነው ሲለው፣ ምክንያቱን አሁን አትጠይቀኝ፣ ወደፊት እነግረሃለሁኝ። አሁን ዝም ብለህ ይህን ብር ወስደህ ለሀና ድረስላት ሲለው፣ በጣም ደስ ሳለውና ተምቹን ጆሮ እቅፍ አድርጎ ብሩን ተቀብሎ ወደ ሀና ሩጫ ሄደ። ከዛም በኋላ ደግሞ ሰላምም እሱን ደውላ አገኘችውና፣ ሰባ ሺ ብር አግኝተናል፣ እንዴ ይሄማ በቃ በትክክል ያ ሀና አባት ሊታከሙ ማለት ነው ብለው ሁላቸውም ተደሰቱ። እንግዲህ ሰላምም ሰባ ሺ ብር አስገባይ፣ ተምቹም አምሳ ሺ ብር ይዞ መጣ። በጠቅላላ እንግዲህ ወደ መቶ ምናምን ሺ ከመጀመሪያ መቶ ሻለ በጣም ተደሰቱ ሁላቸውም። ግን ሀና እውነት ብላ የተምቹም ብር በምን አይነት መንገድ መጣ ሳትጠይቅ እንደማትቀበለው እያረጋገጠ ነበር ምክንያቱም ምን ሊላት እንደሆነ ባይታወቅም ስለዚህ አሁን ሀና የመስቀል እስካልተገኘ ድረስ ተደጋግማ ወደ ቤታቸው መኝታ ቤት በመግባት እቃውን ማገለባበጥ አልተወችም። በዚህ ምክንያት የታለች ማየ እያለች ወይዘሮ እርግብ ትመጣለች። የሉም ሁሉም ቤተ ክርስቲያን ሄደዋል ሲሏት እንኳ እንደ ሁልጊዜ ነው። እንደ ቤተ ክርስቲያን አረባክሽ አንቺ ፈጣሪሽን ትፈሪም እንዴ? እንዴት ነው ሁልጊዜ የሚሄዱት? የምትይው ደግሞ ስናትሽ ነው እንዴ? አንቱ እንደዛ ብለሽ የምትናገሪያቸው እኔ ጉዳዋ ነው እናት አርቲስት ብትሆን አለቻት። በናትሽታይ እንደሷ ይባልም ስትል ሀና ገጸሰቻት። ሆኖም ግን ብቸኝነቷን ያየችው እርግብ ተከታትላ አሁንም ቢሁ ይህንን እየፈለግሽ ከሆነ አልሰጥሽም፣ ይህንን አንጭ ካስ ስኦል ነው ማረግሽ አለቻት። ከዛ እንግዲህ ሀናና እናቷ ሰላምና

ሃናን ያስገረማት ደግሞ እርግብ ሴትዮዋ ምንም ስራሳት በአለም ስራሳት ምርጥ ነው እንዴ ቤተክርስቲያን የምትሄደው ስትላት ሴትዮዋ የምትይው እናትሽን ነው አለቻት ታዲያ ምን ላድርጋት አረ ክብር ይኑርሽ ለእናትሽ ብላ አለቻት ከዛም በኋላ ግራ ተጋባችና ሃና መጠየቅ አለብኝ ምን ፈልጋ ነው ስትል ወይዘሮ ሚላት ወደ ሃና ሄዳ ሃና ምንድን ነው ሰሞኑን የሆንሽውን ነገር እኔን አትደብቂኝ አባትሽ በሽታ ነው ወይንስ ምንድን ነው ንገሪኝ ብላ በተደጋጋሚ ጠይቃት ምን የምን እንደሆንኩም አላቅም ውስጤ ይረብሻል ሰላምንም ንገሪያት አለው ውስጤ የሚያስረብሸኝ አንድ ነገር አለ አለ ሰላም ምናልባት ፍቅር ይዞች እንደሆን እንዳልል ከዚህ ቦታ አንቺ አትገኝበትም ምን ሁነሽ ይሆን እያለች በተደጋጋሚ ትጥርጣጊቃት አለ ሀና ግን የውስጧን አውጥታ መናገር አልቻለችም ከርግብ ጋር ብቻ ግብ ግቧን መስቀሌን መስቀሌን እያለች ምትነጋገረው ከሷ ጋር ነበረ ወይዘሮ ሚላትም እንግዲህ በሲጠናባቸው አባቸው ምኝታ ክፍል ጠርተው ምን ፈልገች ነው ንገሪ ብለው ሲያስጨንቁ ምናልባት የሐሴትን ፎቶግራፍ ፈልግ የነበረ ምገባው እንዲህ፣ ሐሴት ፎቶግራፍ አንቺ ምን አስፈለገች? ሲሏት አላቅም፣ እርግብ ከመጣች በኋላ እየተጨነኩ ነው። ስለዚህ በያት ደስ ይለኛል ስትል፣ አሁን እኮ ነው እርግብ ከተገኘች ብዬ የቆለፍኩትኝ እስከዛሬ እዚህ ነበረልሽ፣ ሲሉ ከፍተው ሲያሳዩት ድንገት ስልኳ እየጠራ ነበር እና ስልኳን ቆማ አድርጋ ፎቶውን ስታይ የራሷ ፎቶ መሆኑን ስታይ ደነገጠች። በዚህ ጊዜ ምን ሆንሽ? ተርበተበች ደነገጠች። ንገረኝ ብለው ሲሏት ፎቶውን አስቀንጥራ አባቴ ምን ሆነ ብላ ወታ ሄደ። ሆኖም ግን ጆሮ የጠራት አምሳ ሺ ብሩን ሊያሳያት እና የአባቷ ህክምና መጀመር እንዳለበት ሊያበስራት ነበር። ሆኖም ግን እሷ ስለ አባቷ ተደውሎ አንድ ቃላ ከተወረወረ አባቴ አንድ ነገር ሆኗል ብላ ስት የምትጠብቀውን አባቷን ነው የምጠረጥረው አባቷን በፎቶግራፉ መጥፋት በጣም ተገርመዋል። እንኳን እነሱ እኛማን የሆነ እዛ ቤት ውስጥ ፎቶውን አውጥቶ የወሰደው እያልን ስናስብ ነበር። ግን አሁን ተምቹ ያጋልጣቸዋል። መጀመሪያም ቶሎ ብለን ብሩን እንስጠው ያለበለዚያ እንጋለጠለን ሲሏት፣ ወይዘሮ ባዩሽ እኔን የት ያቀኛል ብላ ነበር። አንቺን ባያቅሽ ደግሞ ተምቹ እነዚህን ቤተሰቦች ያቃቸዋል። እኛ ይህን ብር ካልሰጠነው ይህን መስቀልና ፎቶ መውሰዱን ያጋልጠናል ብሎ ስለነገራት ነበር ትማራችሁ። እሷም ስታስመስል እማዬ፣ አምሳ ሺህ ብሩ ከሌለሽ ይቅርብኝ ችግር የለውም ሌላ ጊዜ ትሰጨኛለሽ አለይ። ወይዘሮ እርግብ ግንናት ችግር የለውም እሰጥሻለሁ በሚል ነበር ያስገቡላት። እንግዲህ ነገሮቹ በአምሳ ሺህ ብር እና በሰባ ሺህ ብር ተቋጭተዋል። እንግዲህ ከዚህ በኋላ ፎቶዋን ሀናዬ አይተዋለች፣ እርግብ እንደወሰደችው እርግብ እጅም አይተዋለች። ያው ማረጋገጫዋ እንግዲህ የደም ምርመራ ብቻ በቂዋ ነው፣ ለእሷና ሰሞኑን ወላጅናቷን አግኝታ ለሰላምና ለምላሴ እህትነቷን ታበስራለች ብለን በጉጉት እንጠብቃለን። ውድ የቻናል የተከታታዩ ስለምትከታተሉኝ ከልብ አመሰግናለሁ። ላይክ፣ ሼር እያደረጋችሁ አበረታቱኝ። የዛሬው በዚህን ተሰናብቻቸኋ ለቀጣይ እስከምንገናኝ ሰላማችሁ ይብዛልኝ።